ልቤ ልፈነዳ ነው በቃ ያስትለኛል። በጣም አላችሁ፣ ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለውኝ እግዚአብሔር ይመስገን። በጣም ረዥም ሳልነበር የተኛሁት፣ በቃ ቀኑን ሙሉ ማለት ይቻላል። ተነሳው ገለይ ምናምን ተታጠብኩ። ከዛ ለምንድነው ነው ወንደራም ፍራንክ ማላራጎ ብዬ ሳስብ ሀሳብ መጣልኝ ማለት ነው፣ ማለት አሞኛል ሚጤ የመጣ ምናምን ብዬ ላስ ጨንቆው ነው ሰው ጥራልን ምናም ብዬ እንደራ ባይዘው የሆነ ነገር ቤት ውስጥ ሲፈጠር ሰው እንዲሰማ አይወድም በተፈጥሮ ማለት ነው። እና ለምሳሌ ምንም ነገር በቃ ኢቭን የሆነ በቃ እ ጥልም ይኖር ህመም ሚኖር ደስታ ደስታም ምናምን ደግሞ ነገ ደግሞ እንዲያደርሽ ምናምን ይላልና ከዛን አሁን ሚጤ መጣ ብዬ የሰፈር ሴቶችን ጥራልኝ ለዋለው እና ከዛም ያው በቅርበት ያለችው ጎረቤቴ ሊጠራልኝ ይችላል እስኪ ያለውን እናያለን ግን ራሴን በጣም እያመመኝ ነው በዚህ አጋጣሚ የጤና ባለሙያዎች ቪዲዮን ካያችሁ ራሴን ያመኛል ያዞረኛል። ድካሙ ተው አጠይቁኝ ከዛ በተረፈ በቃ ምንም ነገር መስራት አልቻልኩም ከመቀመጦችን ውጭ ለማንኛውም፣ ይሄ ነው የዛሬ ቪዲዮ። ካሜራውን ደብቄ ጠሯለሁ ተኝቼ ምናምን ማለት ነው። ወንድም የውም ስለተኛ እኔም እዚች ጋር ገደም እላለሁ። እስኪ አብራችሁኝ ኑ። ድምጽ የሰማቸው ብዬ ተስፋ አደርጋለሁ። መብራት ስለሌለ ለዛ ነው መኝታ ቤት የሰራሁላችሁ ማብራት ከጠፋይ ሶስት ቀን ሆኖ ይገርማችኋል። አሁን እኛም ከተማ ነን ያለነው ለስሙ እና ደግሞ እንዳለ ምንድን ነው ምንድን ነው ሰማያዊ ነው ምንድን ነው አ ሰማያዊ ከለና እንደያዘ ነገሩ ቪዲዮ ላይ ነው ያየሁት። ወይኔ በቃ እግዚአብሔር በሚያውቀው ከታች እስከ ላይ ሰማያዊ ነው። ወንድሙን እንደ የሚወልደው ጫማ የራሱ ሰማያዊ ነው። አሁን ነው ያየሁት። ጌታ ጉዴ ፈላ። ሳልፈልግ ሰማያዊ ነገሮችን እየገዛሁ ነው። ያ ማለት ወንድ እንዳይሆን ይሄ ነገር። እንደኔ በቃ በጉጉት ልጄን የምጠብቅ ሰው አለ? ግን ወይ ሴት ብትሆንልኝ እንዴት ደስ እንደምለን ልነግራቸው አልችልም። ግን እግዚአብሔር አምላክ ጤነኛ ልጅ ስጠን። ያው በሰውኛ ምኞት ነው። ግን አበዛው ሰማያዊ፣ አላውቅም አሁን ታጥቤ ስቀያይር ለካስ እንዴት ነው የለበስኩት ይገርማል በጣም ለማንኛውም ዝናብ ሳይመጣ እስኪ ቶሎ ቶሎ አስለፍልፎ አብራችሁ

አእ እሱንም አልፈልግም። ምንድነው? አንተ ደግሞ ሰማያዊ ነገር ማየት አልፈልግም። ሲጀመር ማ መጣለ

ሌላ ቀን ብትሞቺ አይመጡምን? አዎ እንደዚህ ሰው ለምን ትጨቂ? ሆነ የራሷ ያረሬሰየረ አባባል ነው። ምንድን ነው የወጋ ይረሳ የወጋ ይረሳ የተወጋ ይረሳ። አንቺ ደግሞ አሁን ለምሳሌ አንቺ ዛሬ አውቀሽ ትቀልጂ አለ። አሁን ደግሞ አሁን አንቺ ግን እነሱ ግን የአንድ ነገር አስታውሷል ነው የማይመጡት። እንደ አሁን ምን ችግር አለ? ፕራንክ ባደርጋችሁ ሚጤ መጣ ብዬ ፕራንክ የሰፈርሰው እንደያለ ፕራንክ ባደርጋለሁ፣ ብረግሞሽ ምን የሚያስረግም ነገር አለ? እንደ ጋ ሚጤ መጣ አልመጣም። ሳይመጣ መጣ እኮ አለቀ። እና ይሄ በጣም የማይኖራ ራሴን የምሬን ነው። የገዛ ልጅ የጨከነብኝ ሌላው ግን ይራራልኛል ማለት አይቻልም። ከዚህም በላይ መጨከናል እኮ። ከዚህ ጋር ዝምላ ከመጀመሪያ የመጣበት ሰው ነው። እንደዚህ ነው እንደዚህ ነው። ለምን መልስ ትመልሳለህ ነሽ? ቤተሰቦችን ሰላም በላቸው፣ ናፍቆካል ገና ለገና የውሸት ስለሆነ ስትታመም እሱ አይመጣልሽም። ምኝኝኝኝ ያላበደ አለኮ ነገር ያንቺ አሁን ለምሳሌ የሆነ ልጅ ነበረ፣ ተነስ ምን ማለት የሆነ ልጅ ነበር ሰባት ለማለው ስድስት በግ አሉ እነሱ የሆነ ሰውዬ በጎች ጅብ በቶ ከበላበት ከበላብጭ ማለት እሱም ደግሞ በጎች ሳይሞትበት ምንም ጅብ ሳይመጣላ ብሎጥተው ሁሉም ሰው ተሰበሰበ። ምንድን ነው ምንድን ነው ብሎ ሲጠየቁት፣ ምንም አይደለም ምንም አይደለም ብሎ ሰዎች ይወጣሉ። አሁንም በሁለተኛው ቀን

ፕራንክ አደረኩ ብዬ ጭራሽ ያረጀ እንትን ሆኖ ልጁ ሌላ ተረት እየተረተብኝ ነው። ለማንኛውም እኔ ስቀልድ ነው ያው ትንሽ እንትን ልበል ብዬ ነው። ግን በእናታችሁ ምን ልጠጣ ምን ምን ልሆን ቆየብኝ ሳምንት ሆነብኝ። እና በዚሁ አጋጣሚ እንግዲህ ያው ፕራንክ ነበር ያሰብኩት፣ ካስቀየምኩ ይቅርታ። ለማንኛውም ቻው ቤተሰቦቼ፣ ቻው ቻው እንደራ- እየተጠራ ነው ወደ ስራ እየሄደ ነው።